ሰላም በድጋሚ በኩር ቤተሰቦች፣ እስካሁን እየርንበት ያለው መንገድ እንደተመቻችሁ ተስፋ አድርጋለሁ። በድጋሚ ማስታወሳችሁ ነገር ሰብስክራይብ ማድረግ እንዳይረሳ፣ ፕሊስ ፕሊስ ሰብስክራይብ እያደረጋችሁ በጣም ስለሚጠቅመኝና ነገ ማረዲ ቱቶሪያሎች እንዲሰራ ስለሚያግዘኝ ማለት ነው። ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቱቶሪያሉ፣ በዚህኛው ሴሽን ደግሞ እናየው ምንድን ነው። አሁን እንግዲህ ዳታችን ይሄን ይመስላል እና ይህንን ዳታ እንዴት አድርገን ደግሞ ማኔጅ እናድርገው፣ አንዳንድ ነገሮች እንጨምርበት። ለምሳሌ ዳታ ሁሌ ስቲክ አድርጎ አይቆይም አይደል? የሚጨመሩ ነገሮች ይኖራሉ እና በመሃል የምትጨምሯቸው ዳታዎችን ስትጨምሩ ኮሎመን እና ሮ እንዴት ትጨምራላችሁ እናያለን። ድሮፕዳውን በኋላ አሳያቸዋለሁ። እንዴት ደግሞ ዳታዎችን ማኔጅ እንደምናደርግ እንዴት እንደምንከፈል አሳያቸዋለሁ። ዳታ እንዴት በድሮፕዳውን ፎር ማስገባት እንደሚቻል እና ኮንዲሽናል እስቴትመንቶችን ደግሞ እንዴት መጠቀም እንደምንችል እናያለን። ስለዚህ የምንጀምረው ሮና ኮሎመንን ኢንሰርት ከማድረግ ይሆናል ማለት ነው። ሮና ኮሎምን እዚህ ጋር እንደምታዩት ለምሳሌ ዲ ቢ ምናምን የሚሉ ኮሎሞች አሉን። እነሱ መሀል የሆነ ነገር ማስገባ ፈልግን ሌት ሳይ እዚህ ዳታ ውስጥ አንድ ነገር መጨመር ፈለግን፣ ዊች ዝ የስራ ክፍል የሚል ከዚህ ከጾታ ከሚለው በኋላ አንድ እንትን ማስገባ ፈለግ ኮሎም ማስገባት ፈለግን፣ ምን እናረጋለን? ስለዚህ እዚህ ጋር መጣ፣ ዲ ላይ ዲን ሰሌክት እናረጋ ሳለን፣ ዲ ኮሎምን ራይት ክሊክ አድርገን፣ ራይት ክሊክ አደረጋችሁ በኋላ ኢንሰርት ትላላችሁ። እዚህ ጋር ራይት ክሊክ ታደረጉና ኢንሰርት። ስለዚህ ኢንሰርት ስትሉት ራሱ እንደምታዩት ይጨምርላቸዋል ማለት ነው። አሁን ይሄ አንድ ቁልም ተጨመረ ማለት ነው። እንዲሰፋን አድርጋት እና እዚች ጋር መጥቼ የስራ ክፍል ልበለው። ስለዚህ አማርኛ አላድርገውና የስራ ክፍል ልበለው። በኋላ አንድ እንዴት ዳታ ደግሞ ማስገባት እንደምንችል አሳያችኋለሁ እዚህ ላይ በድሮፕ ዳውን ፎርም ዳታ እንዴት ማስገባት እንደምችል፣ ልክ እንደዚሁ ደግሞ ምን ማድረግ ቻላችሁ፣ ሌላ አንድ ሰራተኛ ቢኖራችሁ ተጨማሪ ለምሳሌ የሆነ ቦታ ኢንሰርት ማድረግ ብትፈልጉ ከመሃል ላይ ሊሆን ይችላል። ወይ ደግሞ አሁን ላክቺ እዚህ ጋር መሃል ማስገባት ላይ አስፈልግ ይችላል። ግን ኢን ኬዝ መሃል ማስገባት ብትፈልጉት ካለ ያው ሊጠቅማችሁ ስለሚችል ሷን ምን ያት ያው ተመሳሳይ ነው። ጋር ከሰባት ቁጥር ለምሳሌ ከላይ ከሆነ ማስገባት ይፈልግ ነው፣ ልክ እንደዚህ እንደቅድሙ ራይት ክሊክ እናደረግና ኢንሰርት ብለን ስለላ ራሱ እንደዚህ እንደምትከ አንድ ኮል የሚጨምርላችሁ ማለት ነው። ይሄን አሁን ስለማያስፈልገው ይላጥፋ ባካልኩትኝ። ስለዚህ በዚህ ፎርም ኮልም እና ሮ ኢንሰርት ማድረግ ትችላላችሁ። አሁን እዚህ ጋር የስራ ክፍል አለኝ እና የስራ ክፍል ምን አድርጌ ማስገባት ይችላለሁ። ለምሳሌ እዚህ ጋር አለኝ አይቲ ብትሆን አይሲቲ እ ሃና ሃና ሙሉጌታ ደሞ ኤችአር ብትሆን ደሞ ሳይል ብትሆን ደሞ ግዢ ብትሆን እንደዚህ ግዢ ምናምን እያልኩኝ ማስገባት ይችላለሁ። ግን ዊች ዊል ቢ በጣም ቲዲየስ ማን አሰልቺ ነው የሚሆነው። ስለዚህ እዚች ጋር አንድ አሪፍ ኤክሴል የሚፈቅድልን አሪፍ ነገር ላሳያችሁ። ድሮፕ ዳውን ዋት ኢፍ ላይክ እዚህ ጋር በቃ ሰሌክት እያደረግን በድሮፕ ዳውን ፎርም እንዴት አድርገን ዳታዎችን ማስገባት እንችላለን። የዚህ ዓይነት ሴት ኦፍ ዴታ የተለመደ ወይም ቋሚ የሆነ ሴት ኦፍ ዴታ ሲኖራችሁ ምን ማለት ትቻላችሁ? ድሮፕ ዳውን በድሮፕ ዳውን ፎርም እንዲሆን አድርጋችሁ በሊስት ፎርም እየመረጥን ማስገባት ለዛ እንዲረዳን መጀመሪያ እዚህ እኛው ሺት ላይ እንምጣና ባዶ ሺት ላይ ሊስት እናዘጋጃለን። ወይም ደግሞ የተለየ የታ የሚታወቁትን ሊስት እናዘጋጃለን። አሁን ቀለል አድርገን ለምሳሌ ያሉት ዲፓርትመንቶች ምንድነው ምንድናቸው? አይሲቲ አለን ብለን እንበል አንድ፣ ኤችአር፣ ወይም ደግሞ የሰው ኃይል፣ ፋይናንስ። ስለዚህ ቢያንስ በቃ ይበቃናል። አሁን እናንተ ኤክሰርሳይዝ ስታደርጉ ጨመር አርጋችሁ ኤክሰርሳይዝ ማለት ይችላል። ስለዚህ መጀመሪያ ይሄን ካዘጋጃችሁ በኋላ ወደ ወደ ቅድሙ ሺት ትመለሱና ስለዚህ መጀመሪያ ይሄን ኮለመን ሰሌክት አረጋላችሁ። የስነ ድሮፕ ዳውን እንዲመጣ የፈለጋችሁት የሚለውን ኮለመኑ መጀመሪያ ሙሉ ሰሌክት አረጋላችሁ። ሰሌክት ካረጋችሁ በኋላ እዚ ዳታ ዳታ የምትለው ታብሌት ሄዳላችሁ። ዳታ ታብሌት ሄዳችሁ በኋላ እዚ ጋር ቫሊዴሽን ሚላለ ቫሊዴሽን፣ ዳታ ቫሊዴሽን እሱ ለተሄደና ዳታ ቫሊዴሽን ላይ ቺ ቫሊዴት ዳታ ቫሊዴሽን ምትለው ትመርጣላችሁ። ዳታ ቫሊዴሽን ስትመርጡ ይሄ ይመጣላችኋል። እዚ ጋር ኤኒ ቫሊዩ ምትለው ወይም ደግሞ ቫሌዲዬሽን ክራይቴሪያችንን ወደ ሊስት እንቀይራታለን። ሊስት በድሮፕ ዳውን እንዲመጣልን ስለፈለግን ማለት ነው። ከዛም በኋላ እዚች ጋር ሶርስ ውስጥ አሁን ሊስቱ ደግሞ ከየት ነው የሚያገኘው? ቅድም ቀድመን ያዘጋጅነው ሊስት ኦፍ ዴታ አለን እና እሷን ሉክ አፕ እንዲያደርግልን እናደርጋለን። ዝች ጋር ትመጡና ቺን ክሊክ ታደርጓታላችሁ። አሁን ሶርሳችሁ ጋር ትሄዳላችሁ። ከዛ ሶርሳችሁ ሄዳችሁ ቺን ሙሉ ሶርሳችሁን ሰሌክት አድርጋችሁ ኢንተር ትሉታላችሁ። አሁን ሶርሳችንን አግኝተዋል። ኦኬ ይለዋል ነው ማለት ነው። አሁን ወደታችን ስንመለስ

ልክ ልክ ለምሳሌ ግዢ ከሆነ ቀጥላ ያሉት ሰዎች እንዳለ እንደዚ ሰሌክት ማለት ሌላ ጊዜ እንደምናደርገው ኮፒ ማለት ነው። አሁን እያንዳንዱ ማስገባት ጊዜ እንዳያወስድብኝ ነው። ሰው በዚህ ፎርም ዳታዎችን ወይም ሊስት ማድረግ ትችላላችሁ ማለት ነው። በጣም አሪፍ። አሁን ደግሞ ያማሳያችሁ ፈንክሽን ምንድን ነው የሚያደርገው ኢፈንክሽን ይባላል። ኢፈንክሽን ደግሞ የዳታውን ያላችሁን ዳታ ምን ምን ማድረግ ትችላላችሁ ማለት ነው። የሆነ ካላችሁ ዳታ ላይ የሆነ አንድ ለምሳሌ አማካሄድ ንችል ድምር ዋትኤቨር የሆነ ነገር ወስደን በኢፍ ኮንዲሽን እንደዚህ ከሆነ እንደዚህ አድርግልኝ ብለን ዳታ ምንመድብበት ማለት ነው። ይሄ የሆነ ፕራዮር ኮንዲሽን አስቀምጠናል። ኢፍ እንደዚህ ከሆነ ኢፍ ዲስ ኢዝ ትሩ እንደዚህ አድርግልኝ፣ ፎልስ ከሆነ ደግሞ ወደዚህ የሚሄድልኝ እንግሊዝኛ ላይ የምናየው አይነት የኢፍ ኮንዲሽን አለ አይደል? እና ኢፍ ኢት ትሬንስ አብልናት ካምፕል ከዘነበ አልመጣም አይነት ነገር እንደዚህ አማርኛ ላይ መፍኩር ስላለ ግን እንደዛ አርገን አይነት ነገር ብላችሁ አስቡት። ው ስለዚህ ምን እናርግ? መጀመሪያ እዚች ጋር አንድ እስኪ ኮልመናችን ስም እንስጠው እና ሌት ሰይ ውጤት ንበለ ወይም የሆነ ውጤታቸው ውጤት ነው ብለን እናስብ እና ውጤት እንደዚች እንዳለች ፊልድ አድርጋት ውጤት ነው። ለእያንዳንዳቸው ውጤት መጀመሪያ ምን እናድርግ፣ ኢፍ ኮንዲሽን ከመስራታቸው በፊት መጀመሪያ የሆነ እንትን ታስቀምጣላችሁ። ክራይቴሪያ በምንድን ነው የምትመዝኑት? ለምሳሌ እናንተ ትምህርት ቤት ስትማሩ ዩኒቨርሲቲ፣ የሆነ ኮሌጅ የተማራችሁ ወይም ደግሞ ሎወር ግሬድ ላይ ያላችሁ ካላችሁ ፓሲንግ ማርክ አላ ከሀምሳ በላይ የመጣ ፓስ ነው፣ ከሀምሳ በታች ያመጣ ወደቀ አይነት ነገር ይባላል። ኦር ደግሞ ዩኒቨርሲቲ አካባቢ ደግሞ ምንምን አለ ከሰማንያ አምስት በላይ ያመጣ ኤ ነው ምናምን እንደዚህ ስኬል ካልሆነ እንደዚህ አይነት ነገሮች ከሰባ በላይ ቢ ምናምን እንደዚህ አይነት ነገሮች ይቀመጣሉ። ልክ እንደዛ ማለት ነው። ስለዚህ መጀመሪያ እሱ የተቀመጠ ክራይቴሪያ አለ ማለት ነው። ልክ እንደዛ እናስቀምጥ። ለምሳሌ እኛ በሰራተኞቻችን በአማካኝ በአራቱ ኳርተር ካመጡት ውጤት አማካኝ ውጤታቸው ከዘጠና በላይ የሆኑትን እጅግ በጣም ጥሩ ፐርፎርማንስ ያላቸው ናቸው በል ከዛ ደግሞ ከሰማንያ እስከ ዘጠና ያመጡትን ደግሞ በጣም ጥሩ ፐርፎርማንስ አላቸው ብለን እናስብ። ከሰባ እስከ ሰማንያ ዓመት ነው ጠበቂ ነው አይነት ነገር ብለን እንበልና ከሰባ በታች ያመጣ መሻሻል ያለበት ነው ብለን እናስብ። ይሄ እንግዲህ ክራይቴሪያችን ነው። አሁን ያንዳንዱን እዚጋ መጥተን ኦኬ ነው ጥሩ ነው አይደለ? የሚባለው ሬንጅ ውስጥ ያለበት ጥሩ ውስጥ እንትና ደግሞ ስልሳ ዘጠኝ ከሰባ በታች ነው በጣም መሻሻል ያለበት እያልኩኝ መጽሐፍ አይጠበቅብኝም ምን አረጋለሁ? ኢፍ ኮንዲሽን እንጠቀማለን። ስለዚህ እሱን ለመጠቀም ምን ታደርጋላችሁ? መጀመሪያ እዚች ጋ እንግዲህ አክቲቭ ሴላችን። ይህን ካደረግን በኋላ እንደተለመደው ፈንክሽን ውስጥ ነው የምንሄደው ማለት ነው። ከፈንክሽን ደግሞ ኢፍን እንጠቀማለን ኢፍን እንጠቀማለን። ከዛ ኦኬ ትላላችሁ። ኢፍ ላይ እዚህ ጋር ሶስት ነገሮች አሉ፦ ሎጂክል ቴክስት፣ ሎጂክል ቫልዩ ኢፍ ትሩ እና ቫልዩ ፎልስ ሎጂካል ቴስት ማለት ከላይ የምታስቀሙት እንደዚህ ከሆነ ይሄ እንደዚህ ከሆነ ምት ከዛ ከላይ ያስቀምጣችሁ ነገር ትሩ ከሆነ እዚ ያለው ዲስፕሊን እንዲሆን ፎልስ ከሆነ ደግሞ እዚ ያለው ዲስፕሊን እንዲሆን አደርጋላችሁ ማለት ነው። ያ ነው ሀሳቡ። ሎጂካል ቴስት እናስቀምጣለን። ትሩ ከሆነ የሆን ነገር ፎልስ ከሆነ የሆን ነገር፣ እሱን ነው የምንሰራው። ሶ ምን እናርግ? መጀመሪያ ሎጂካል ቴስታችን እናስቀምጣ። እንዳልኳቸው አማካኛችን ነው የምንጠቀመው ስለዚህ ይሄን እንመርጣለን። መጀመሪያ ኤልስሪ ሌን ያለው የመጀመሪያው ኤልስሪ ምን ከሆነ የመጀመሪያ ኮንዲሽናችን እንብያችኋለሁ ከዘጠና ከዘጠና በላይ ከሆነ ነው አይደል? ስለዚህ greater than or equal ዘጠና እና ከዘጠና በላይ ከሆነ ምን አልኩት ምን ይሁን፣ ይሄ ትክክል ከሆነ ይሄ ትሩ ከሆነ እዚህ ጋር መጣና፣ if true ምትለው አለ ክሊክ አረግና፣ ምን እንዲሆን ምን እንዲልልኝ የፈለኩት እጅግ በጣም ጥሩ አይደል? ዶት ኦኬ፣ እንግሊዘኛ ስለሆነ አይምጣልኝ። እጅግ በጣም እንዲለውን የፈለጉት ፎልስ ከሆነስ ፎልስ ከሆነስ ደሞ ደበጥ እቲ ነገር ድሮ ደብተር ላይ ስትጽፍልን ደስ ይለን ነበር፣ እና እጅግ በጣም ጥሩ ፐርፎርመንስ ይሆናል። ይሄ ደግሞ ካልሆነ አንድ ኮንዲሽን ብቻ ስለማይሆን ና አራት ኮንዲሽኖች ስላሉ ይሄ ካልሆነ ትሩና እዚች ላይ ክሊክ ካረጋችሁ በኋላ ሌላ ሁለት ብቻ ሲኖ ብቻ ኮንዲሽን ካላቸው ፓስወርድ ፌል ከሆነ ፌልን እዚህ ጋ ጽፋት ከላይ ፓስ ከታች ፌል ማለት ነው። እግኛ ብዙ ኮንዲሽን ስላለ ኔክስት ማስገባት ያለብን ነገር ስላለ እዚች ፎርስ ላይ ክሊክ ታደረጉ እና እዚች ጋር ትመጣላችሁ። እዚች ጋር ኢፍ የምትላለች ታያችኋላችሁ። እሷ ላይ ክሊክ ስታደረጉባት አዲስ ዊንዶ ይከፍትላችሁ። ለዛ ስለ ትቀጥላላችሁ፣ ሁለተኛውን ኮንዲሽን አስገባላችሁ። አሁን ኤልስ ኢፍ ምን ከሆነ ግሬተር ደን ኦር ኢኳል ቱ 8 8 እና ከ8 በላይ ከሆነ ደግሞ በጣም ጥሩ በጣም ጥሩ፣ ሶሪ፣ በጣም ጥሩ አሎነስ። እንቀጥላለን፣ ደግሞ ሶስተኛ እናስገባለን። እሺ ሁሉንም ኮንዲሽን አንዴ ነው የምናስገባው፣ ከዛ ነው ድራግ የምናደርገው ማለት ነው። ይሄ ደግሞ ፎልስ ከሆነ ቅድም እንዳልኳችሁ ደግሞ ተመልሰን የምናደርጋለን። ይሄኛው ፎልስ ከሆነ ወይ እዚህ ጋር ተመልሰን እንመጣና ኢፍን ክሊክ እናደርጋለን። ሎጂካል ቴስት ሌላ ቀጣይ የሆኑት ሎጂካል ቴስት ይህን አሁንም፣ ኤልስሪ ግሬተር ዳን ኦር ኢኳል ቱ ስንት ሰማንያ እስክባለ ሰባ ከሆነ ከሰባ በላይ ደግሞ ከሆነ ጥሩ ነው። ይህ እውነት ከሆነ ጥሩ ነው፣ ባለሆነ ይቀጥላል። እሺ እንቀጥላለን። ደግሞ አሁን ኤልስሪ ሬተርን ኦሪኮልቱ ድምፅ አስገባና ከስልሳ በላይ ከሆነ ከስልሳ በላይ ከሆነ ደግሞ ምን እናድርገው? በቂ ነው። ፎልስ ከሆነስ ፎልስ ከሆነ ደግሞ አሁንም እንደገና እንጨምራለን ኤልስ። አሁን 60 አለ ከ60 በታች ከሆነ በቃ መሻሻል አለበት ማለት ነው የሚል ነገር ነው ያመጣነው አይደለ? ስለዚህ መሻሻል አለበት። ስለዚህ አሁን 60 በታች ሌላ ስለሌለን የመጨረሻ ለየዛን 60 ከሆነ ከ60 በታች ያመጣ ሰው ካለ ይሄ ትሩ ከሆነ አለቀ ማለት ነው አሁን ጨረስኩኝ። ፎልስ ላይ በቃ የለኝም ከዛ በታች ፎልስ ሊሆን አይችልም። ከስልሳ በታች ካልኩትኝ ችሌዛን ስላልኩት በቃ ሁሉንም ቁጥር ኔጌቲቭም ቢሆን ያካትተዋል ማለት ነው። ስለዚህ ሁሉንም ጨረስም። አሁን እንደዚህ ብላችሁ ከጨርሳችሁ በኋላ ምን ታደርጋላችሁ? ኦኬ ትሉታላችሁ አሁን እንደምትገልጹ እዚህ ጋር በጣም ጥሩ አለኝ። አማካኛችን 83 ነው የመጀመሪያው ዳታችን ማለት ነው። ከዛ ምን አለ ምንድነው ስሙ? 83.25 ያለን ሬንጅ ላይ ያስቀመጥናት ሬንጅ ላይ ከ80 እስከ 90 በጣም ጥሩ ስላለን በጣም ጥሩ ላይ እቺን። አሁን ከዛ በኋላ ሙሉ ለሙሉ ድራግ ማድረግ ነው እንግዲህ እንክሊክ አድርጋችሁ ድራግ ማድረግ ወይም ደግሞ ደብል ክሊክ ማድረግ ሲፊሲ 69.5 በቂ ነው። ከ70 ቤት ያሉት ደግሞ የጥሩ ጥሩ 76 ነው። ሁሉንም እንደዚህ አድርጎ ያስተካክልና እንደዚህ ነው ማለት ነው። ሰው እንግዲህ ሁሉንም አይነት ቫራይቲ ለማድረግ ሞክር። በጣም ጥሩ ነገር ኢፍ ላይ ያስገባችሁ ዳታ እዚህ ቢቀያየር፣ ለምሳሌ ይሄንን እኔ 45 አረኩትኝ ዝም ብዬ ይሰው፣ አያችሁት እንዴት እንደሚቀየር እሺ፣ ይህንን ደግሞ ለምሳሌ ዜሮ ባረገው አንዱ ፐርፎርመንስ ላይ በጣም ዝቅ እንዲሉ ስለፈለግኩ ነው። መሻሻል ያለበት እንደዚህ የሆነ ማስተካከል ይቻላል ማለት ነው። ስለዚህ በአጠቃላይ ኢፍን ደግሞ እንደዚህ ያርጋችሁ መሞከር ትሻላችሁ። እናንተ ይህንን ኮንዲሽን እናንተ በሚመቻችሁ ፎርም ማድረግ ትችላላችሁ። በሱፐርማርኬት፣ በፋርማሲ፣ በምን በምን ያላችሁ በሴልስ ዳታቸው በብዙ ያላቸው ቁጥር ምናምን የእናንተ ኬዛችሁን ብቻ እየቀየራችሁ ሴም ሼት ነው ተመሳሳይ ፎርሙላ የተጠቀማችሁ ግን መጠቀም ትችላላችሁ ማለት ነው። ስለዚህ ይህን ይመስላል የዛሬው ሴሽናችን። ኢንሰርት ሮና ኮለም እንዴት ኢንሰርት እንደምናረጋየን ድሮፕዳውን ሜኑ እንዴት እንደምንሰራ እና ዳታ እንዴት ኢንሰርት እንደምናረጋየን እና ኢፍ ፈንክሽን አየን። ሆፕ በጣም አሪፍ ሴሽን ነበረ። ሞክሩት፣ እንግዲህ በሞከር እንዳይረሳ አሁንም። ይመቻችሁ